የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። ከሰሞኑ በተለያዩ የሶሻል ሚዲያዎች ስለ ሲዳማ ክልል እየተነሱ ያሉ ሀሳቦችን አስመልክተው መግለጫ የሰጡት ፕሬዚዳንቱ መነሻው ከግል ጥቅም ጋር የተገናኘና አግባብነት የሌለው መሆኑን አስታውሰዋል። በግለሰቦቹ ሀሳብ ላይ እስካሁን የክልሉ መንግስት ምንም አይነት መግለጫ ያልሰጠ መሆኑን የገለጹት አቶ ደስታ አሁን ላይ በሂደት የተነሱ ሀሳቦች መልካቸውን ቀይረው አመራሮችን፣ አባቶችንና ባለሀብቶችን በመስደብ ከሲዳማ ባህልና ሴት ያፈነገጠ በመሆኑ እንደ ክልሉ መንግስት መግለጫ መስጠት አስፈላጊ ሆኖ መገኘቱን አንስተዋል። በሶሻል ሚዲያ በሲዳማ ክልል የሌለውን እንዳለ እያደረጉ የሚያወሩ አካላት ከዚህ ቀደም በክልሉ ተፈጥሮ በነበረው ችግር የበኩላቸውን ያልተወጡ መሆናቸውን በመግለጫው ያነሱት ፕሬዚዳንቱ በቅርብ ጊዜ በተፈጥሮ የተከሰተው የመሬት መንሸራተት አደጋ እና የመኪና አደጋ በክልሉ የነበሩ ከባድ ጊዜያትን እንደ ምሳሌነት አንስተዋል። የክልሉ መንግስት እስካሁን በወደ ሰፊነት በሰከነ መንገድ ጉዳዩን እየተመለከተ መቆየቱን ያነሱት አቶ ደስታ አሁን ላይ የተቀመጠው ቀይ መስመርን በመታለፉ እዚህ አጀንዳ ላይ የተሳተፉ አካላት ላይ በሕግ የመጠየቅ ተግባር መጀመሩን አስታውሰው በዚህ ሲሳተፉ ከነበሩ አካላት መካከል አንዷ የነበረችው ኢትዮጵያ በቀለችን ከሰሞኑ በሕግ ቁጥጥር ስር በመዋል የፍርድ ቤት ቀጠሮ በመጠባበቅ በማረሚያ ቤት ተቋም እንደምትገኝ ተናግረዋል። ፕሬዚዳንቱ በመግለጫቸው እነዚህ አካላት አሁንም ባላቸው ጊዜ ህዝቡን ይቅርታ ጠይቀው እንዲመለሱ ያሳሰቡ ሲሆን ይህ መሆን ካልቻለ ግን የህግ ስርዓቱን በመከተል ተጠያቂ እንደሚሆኑ ገልጸዋል። በመጨረሻም በክልሉ በአጭር ጊዜ የተመዘገቡ ውጤቶችን እንደ ሁልጊዜ ሁሉ ከህዝብ ጋር በመተባበር ማስቀጠል ላይ በትኩረት እንደሚሰሩ በመግለጫቸው አክለዋል።